አሁን እኛ ያወራነው ሪካርድ ስለወጣ ለምን ይሄን ሁሉ ሴራ ማሴረት ለምን አስፈለጉ? የቡሩክ እህቶች የሀይሚ ጠላቶች አይደለም ብላችሁ በአሽሙር ስትናገሩ የነበራችሁ ዛሬ ላይ ምን ተሰማችሁ? ሪካርዱ ሲወጣ ገባችሁ ዝም ብላችሁ። ሰው ልጅ አመለኛ አታድርጉ። በቃ ካልፈለጋችሁ ያንሱ አለማየት። ሰው ልጅ ሲያከብራችሁ ተከበሩ። አሁንም ደግሞ የነ አብረሃም ልጅ ዘቀዘቀችሁን? ታጥፋ የኛ ልጅ እቺ ያጠፋለች፣ አለቀ። ከኛ ጋር መጣላችሁ

ይህንኩ ወንድማ በቦታ ነው የምራመደው በስሊፐር ራሷ ጠግባ ሰዓት በላዚ የምታለቀልቀው። የኔ ውዶች አውሪ ድንግል ልጅ አውሬ፣ ሰላም እንዴት ዋላችሁ? ውዶቼ ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደግሞ አሁን ምን ተፈጠረ? የኔ ውዶች

ውስጥ ያለ በሌላ ስልክ ያየት ነው እኮ ምንም ያለ ጥኛ አላጠፋችሁ። ቆይ በያ የኛን የኔ ሪካርድም ያን ሪካርዱን ነው ገብታል። እሱንም ታጥፋ። የኔን ሪካርድ አቢ አዳምጪኝ። ቆይ ትጂ ቆይ ስለሴ ቆይ ስለራሴ ነው፣ እኔ አይደለም። ትጂ ቆይ እዛው ስለቤት እንትን አሁን እ የምፈልገው ሪካርድ የቀዳችሁንም ታጥፋው፣ ወይ ደሞ ሌላ ሰው ነካው ክረ ካለ እኔ እቀጣበታለሁ። ምክንያቱም ጠንቅቄ አውቃለሁ የማወራውን ነገር። ዝርጥቅ አይደለሁም እንደነሱ በውስጥ ጀላን የምትባይ ለምንድ ነው ብሩክ ሊትሮን ይፍታ ነገሩን ይፍታ ብለሽ የፖስፈሻልሽ ነገር መባባሱ ምን ጥቅም አለው? ዜጋ ብሩኬ ትናንትና በተሳሳተ ነገር ሁላችንም ባየነው አንግል ተርጉመነዋል። በዚህ የተነሳ ብዙ ኦዲየንሶቻችን ለብቻ ለብቻ ሆኖ ነው። ለምንድነው ነገር አብሮ እዚህ ቦታ ምን አልኳቸው? እዚህ ትናንትና እኔ ውድ እንደዛ ቦታ ምንድነው ያልኳቸው? እነሱ ምናልባት አሁን ምሳሌ በዙሪያችን ያላቸው ማለት ነው። እዚህ ቦታ ትናንትና እኔ እንደዛ አለ ብሩኬ ሲሉ አሁን ምሳሌ በዚህ ከሁላችን ውስጥ ማለት ነው። ገስት ላይ ያለን ያለናው ስድስት ነው አምስት ሰውንና አይደለ ከዚህ መሃል የእኔን ችግር አንቺ ልትረጅ ትቻለሽ። የኔ ስሜት ደግሞ ያ ሰው ልረዳው አይችልም። ያ ነገር እንደዛ ማለት ፈልጎ ነው። ነገሩ ወደ ሌላ አትውሰዱ ብዬ ደስ ላይ ተናግር ያለው ከዚህ ወጥና ምንድን ነው ዜዶ ቡሩኬን አትወድም። ዜዶ ቡሩኬን ቃል ራሱ ማለት ነው። ቡሩኬን የዘቀዘኩበትን ቦታ ታወጫለሽ አንቺ ራሱ ሪካርድሽ ሽጄ ላያለ ማለት ነው። አርፈሽ ተቀመጭ። ሰው ሳከብርሽ ተከበሬ ገባሽ አይደል? እኔ እኔ ዜድ መሆንን እንጂ ውስጤን አታውቂም። የውስጤን የሚያውቀው ልቦን የሚያውቀው እኔና አንድ ፈጣሪ ብቻ ለን ለማንም ሰው ደግሞ ጥላቻ የለኝም። ምክንያቱም ነገ የልሙ ዛሬ ልሙት ነው ያላወቅም እግዚአብሔር ሰው የሌለውን ስም ለሰው ልጅ ስም አትስጡ። ምክንያቱም ሁላችንም የተለያየ ሰው ነን። የናንተ ልብ እናንተና ፈጠር ብቻ ናቸው የምታውቁት። ግን ደግሞ በማየው ነገርና በሚሰማው ነገር ስሜታዊ ሆኜ ልናገር እችላለሁ። እግዚአብሔር ይመስገን። ከዛ ውጪ ግን ለሰው ልጅ ክፉ የማስብ ሰው አይደለሁም። ስነኩኝም ደግሞ አልወድም ነው፣ ያ ደግሞ ተፈጥሮ ነው። ምንም ማድረግ አልችልም። ከዛ ውጪ ዜዱ እንደዚህ ብላለች የምትዩ ነገር ካለ እስተጠግነ ችግር የለብኝም ችግር የለብኝ። በውስጥ ስለ እኔ የሰማሽው ነገር ካለ እኔ እስከ ጥግ እናገርሻለሁ። ከዛ ውጭ ግን የእኔ ስም አትጥሪ እራሴ። በቃ ሰው ልጅ ካልወደድሽኝ፣ እኔን ካልተመቸው ውሸት ተይኝ። እኔ እኔ በራሴ ለራሴ ነኝ በቃ ምክንያቱም የአንቺን ህይወት አንቺ ነሽ የምትኖሪ፣ የእኔን ህይወት እኔ ነኝ የምኖረው። በሰው ልጅ ፈራጅ አትሆኑ፣ ፈራጅ ፈጣሪ ብቻ ነው። ጥሩ ናቸው ስትባለ ደ አንቺ ራሱ ፈተናንቱ ለምንድን ነው ይሄ ሶስት ቀሊበት ሊበት ብዬ ነው እንጂ ደስት ላይ ፍሉፋዳችን ቀ እንራገጣለን። ሃይ ምን ነው? ምረጪ ሙፋላሽ ቡርኬና ከጎኑ ወይ ቡርኬና አነሳሽ ወይ ሃይ ምን አነሳሽ ማን ነው ምረጪ? ቡርኬ ነው ምረጪ ወይ ሃይ ምን ነው ምትረጪ? የምትናገሩት ነገር ወቁ ጋስት ላይ ጥሩ አይደለም። ባዝ እንኳን ከሌሎቹ ተሽራቹ መገኘት ነው ያለባችሁ። እኔ ባጠፋ ቁጥር እናለሽ አይደለ ዘይዱ እንደዚህ እንደዚህ እኮ ማረግ የለብሽም ብለሽ እኔ መተሽ መጠየቅ ትቻለሽ። አንዱ በአንዱ አንዱ በአንዱ ተሸፋፍነን ነው መኖር ያለብን። አንቺ ስታከብሪ ነው ያ ሰው አንቺን የሚያከብርሽ። አንቺ ሰውን ካላከበርሽ እኔን ያክብሩኝ የሚባል ነገር የለም። እረፊ። ሰውና ሰው እንዲባላ ወይ ደግሞ ሰው ልጅ እንደዚህ በውስጣችሁ ሴራችሁን አሰሩ። ፊት ለፊት በቃ አንድ ሰው ገስተ ላይ ነው። እኔ ስለናንተ ማንነት አላውቅም፣ ስለኔ ማንነት አጣቁ። እኔ አሁን ይሁን ስለገላኔ ማንነት ሆነ አላውቅም። እኔ ገስተ ላይ ገላኔ መሆኗ ብቻ ነው ማውቅ። ወይ ደግሞ ስሙ አገር ላይ ሌላ ስም ልኖራት ይችላል። ስለዚህ ሚዲያ ላይ ነው ሁሉም ነገር የሚቀር ግን ደግሞ ፈጣሪ የሰራነው ስራ ነገ ላይ ስራችን ይስጣ። በተለይ ስድስት ላይ ሆነ እረፉ።

አረምሮ አላጠፋችም ን የምንደን አላጠምዋለን እግር ሎ ምረድ ታጠፋለች። አብሬሽ ደጋፊዎች ማለት ነው። የሆነ ነገር መሃላችን ስፈጠር አብርሽ አንድ ሰው ሂዶ በውስጥ ማለት ነው። ይሄን አረጉን እናቴን ዘቀዘቁ ምናምን ብሎ አንድ ሰው ሂዶ ሲናገር እዚህ መጥቶ የአንቺ ጥፋት ምንድን ነው፣ የአንቺስ ጥፋት ምንድን ነው ብሎ አይቶ መሀላችን ገብቶ ያስታርቀናል እንጂ አን በውስጥ ማስረጃ ለቡሩኬ እናትን እንደዚህ ያደረጉ እናትን ሰደቡ እንደዚህ ያደረጉ ብላ ስትናገር ውጭ ወጥቶ ሚዲያ ላይ ለምን እንደዚህ ያደረጋችሁ ብሎ አይናገርም። ኦኬ፣ አብሪሽ እንደዚህ አይደለም። ልክ እንደ አብሪሽ እዚህ መጥቶ ቆይ ቆይ፣ እነሱ ሲጣሉ ልጆቹ እዚህ ኦዲንሶቹ ሲጣሉ ማለት ነው በውስጥ እያደረጉ ያሉትን ነገር ሁሉን ያ አላደለ መቼም ይደርሰዋል ብዬ አስባለሁ። እሱን ካልደረሰ ግን አንቺ ነገሩ እንድበርድና ልጆቹ እንድታረቁ እንዳይባሉ ለማድረግ እሱ ማምጣት አለበት እንጂ እዚህ በአንድ ጎን ብቻ የእሱ የሆኑትን የእኔ ናቸው ብሎ ይዞ ሂዶ ሌሎቹን እንደ ጥፋት ማየት የለበትም። አሁን ይ እኛ እኛ የሃይሚና እንትና የብሩኬ ደጋፊ ነን እኛዎቹ በቃ ሌሎቹ የብሩኬ ደጋፊ ነን ለሃይሚ ምንገዝታቸዋል እናንተ እያሉ ነው ለእሱ ምንገዝተዋል እነሱ ለሱ ምን ገዙ? ይሄ ነገር ስሙን እያጠፉ ስለሆነ ስሙ ራሱ ድጸዳ ከፈለጋችሁ፣ እሱም ከፈለግን እዚህ መጥቶ ያወራ እናገርና ነገሩ ይፈታ። ሁሌ እንደዚህ ጭቅጭቅ፣ ሁሌ ማስመሰል አይደብራችሁም? እግዚአብሔር እናንተ የማስመሰል እዚህ ጋር ነገሩ ይብረድ እያልኩ ነው እንጂ አንቺን እየወገንኩኝ ያኛውን ወገን እየተሰደኩ አይደለም። ቢኬርፉል። አንቺ ወደ እነሱ ስለምትቀርቢ ቅድም እኮ እነሱ የምሰድቡን ልጆች ጋር ሂደሽ እዛ ውስጥ ነበር ወጣሽ እንጂ ማለት ነው። እመቤቴ ለዛገባው ለመንደ ታቂያለሽ። የሩታና የአብርሽ ፎቶ ተዘቅዝቆ ላስነሳ ነው። አንቺ ትሳደባለሽ ብያደልም እኮ እየተናገርኩሽ ያለሁት አንቺ አይምንም ብሩኬንም ስለምታቃቸው፣ በውስጥ ኑና ይሄ ነገር ፍቱ ማለት ይች ነበረ። እግዚአብሔር ምን እንደምሰራ ታቂያለሽ። እኔ በሁለቶች መካከል ምን እያካሄድኩ እንደሆነ ታቂያለሽ። አንቺ አሁን እኮ ለብሩኬ ሌላ ነገር እንዳረጉ ነገር አርጎ ስሙን እያጠፉ ነው። እኔ ለእኔ አይደለም እኮ ለእሷ አላረጋችሁም እንደዚህ ለእሷ ልንገርሽ። ቆይ ገላኔ ቆይ እንትን አየ ማለት ነው ልንገርሽ፣ የሆነ ሪካርድ ላሰማሽ ማለት ነው ምንድን ነው ያሉ